ጣዕሙ ወታምሩ ከመሄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል መስፋት ነው። እናመሰግናል። አ ምንድን ነበር ያለው ዶክተር ትርጉሙ ምንድን ነው? እንግዲህ ነቢይ እግዚአብሔር ዳዊት ያለውን ነው የተአየን መልአክ እግዚአብሔር አውደ ሆሙ ለእለ ይፈርህዎ ወያድኅኖሙ ጣሞወታይምሮ ከመሄር እግዚአብሔር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸዋል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው። ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለእኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። አርባ ምንጭን ሳስብ አንዱ ደግሞ ትውስታዬ የዛሬውን ጫካ ውስጥ ስንጎበኝ ካገኟቸው በድንገት ካጋጠሙ አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ኢንስፔክተር ይህንን የመሰለ ድምፅ አላቸው። ደህና ስልክ ቢኖሯቸው ደግሞ በመላው ዓለም ላሉ ኢትዮጵያውያን ሰዎች፣ ስነ ምግባር የተለያየ ታለንትም አላቸው፣ ያንን ያጋራሉ። ስልኮች ስንት ነበረ? 0916 3998911 ደውሉላቸው። ውጭ ሀገር ያላችሁ፣ እዚህ ሀገር ያላችሁ ስልክ ግዟቸውና በመላው ዓለም ላሉ ኢትዮጵያውያን እንግዲህ ሀገር ወዳድ መንፈሳዊ ዜጋን የሚወዱ አባቶች፣ ጠባቂዎች፣ ፖሊሶች እንዳሉ ያስተምሩልን እንላለን። ከልብ አድርገን ነው የምናመሰግነው። እግዚአብሔር ይስጥልን። እናመሰግናለን። መልካም ቆይታ። ኦኬ፣ ይሄ ምንድነው?